ሰላም ለእናንተ ይሁን፣ ሰላም ለሰው ዘር በሙሉ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ነባሮች ደግሞ ላይክ ሸር በማድረግ አበረታቱኝ። እንግዲህ ባለፈው ክፍል ኖላዊ ድራማ ሀና እርግብ እንግዲህ እርግብ ሀና እህታቸውን እንዳልሆነች ስትነግራት ሰላም እንግዲህ እኔ ይሄን አላምንም ብላ በድንጋጤ ወታ ወደነ አባ ኖላ ወደተኙበት ሆስፒታል ነበር እንግዲህ ወደ ሆስፒታሉ ሄዳ ሀኒዬ አባትሻውን እንዴት ናቸው ስትላተኝ ይኸው እንደምታይ ነው። ሰላምዬ፣ አንቺ ግን እንዴት ልትመጭ ቻልሽ? ስትላት ሃናም እንግዲ ሰላምም እንግዲህ ሃንዬ፣ አንቺ ኮ እህቴ ነሽ። ሃናም እንግዲህ ብቻ እኔ እንጃ፣ ሰላምዬ፣ የሕክምና ውጤቱ እኔ እንዳሰብኩት ስላልሆነ ትንሽ ከፍቶኛል። ሰላምም እንግዲህ ሀንዬ የምርመራ ውጤቱ የዴኔን ውጤቱ ምንም ይሁን ምን አንቺ እኮ ለእኔ እህቴ ነሽ፣ መወለድ ቋንቋ ነው ብላታለች። ከዚህ በፊትም ለርግብ እንዲሁ በደም ከሆነ የሀና ደም ከኔ ጋራ በደሜ ውስጥ እየተመላለሰ ነው፣ መወለድም ቋንቋ ነው ከአንቺም ሀናን መርጣለሁ፣ ብላታለች። ሀናም እንግዲህ ሰላምዬ ስትላተኝ እንግዲህ ሰላምም ምንም እንድትይኝ አልፈልግም ስትላተኝ። ሰላም ሀናም እንግዲህ አውቃለሁ አንቺም እህቴ፣ ምናሴም ወንድሜ እንደሆናችሁ ትንሽ የጨነቀኝ የትዬ ነገር ነው እንጂ ትላታለች። ሰላምም እንግዲህ እሷ ደግሞ ምን ትሆናለች ትላታለች። ሀናም እንግዲህ እትዬ የመሰላቸው ነገሩን ሆን ብዬ ያደረግኩት ነው የመሰላቸው በዚህ ደግሞ በጣም ነው ያዘኑብኝ። እሳቸው አዘኑብኝ ማለት ደግሞ አንቺና ምናሴም ተረቁኝ ያላችሁ። ሰላምም እንግዲህ እንደዚህም አትበይ ሀንዬ። እኔ መቼም አልተውሽም እስከ ህይወት የፈጻሜ ድረስ አብሬሽ ነው የምሆነው። ሃናም እንግዲህ በጣም አመሰግናለሁ ሰላምዬ ስትላተኝ፣ ሰላምም እንግዲህ ሀንዬ ከዚህ በኋላ ከዚህ በኋላ አርቀሽ እንዳታስበኝ ስትላትም፣ ሃናም እንግዲህ ሰላምዬ እኔ እንደዚያ መቼም ቢሆን አስቤሽ አላቅም። ሰላምም እንግዲህ ለመሆኑ ሀንዬ ምግብ በልተሻል ወይ? ስትላተኝ፣ ሀናም እንግዲህ ጠዋት ከሀሴር ጋር በርቼ ነበረ። አሁን ግን እሱ የት እንደሄድ አላቅም። ሞቶ በዛው ቀረ ሰላምም እንግዲህ በቃ ሀንዬ እኔ የሚበላ ነገር ይዤልሽ ልምጣ ስትላት፣ ሀናም አይሆንም ሰላምዬ ትላታለች። ሰላምም ሀንዬ አርቀሽ አታስብ አርቀሽ አታስብኝ አልኩሽ እኮ በየትኛው ማጋጣሚ ቢሆን ከጎንሽ ሁሌ ምቆማለሁ። ሀናም እንግዲህ እሺ ሰላምዬ ብላት፣ ሰላምም እሽ አልቆይም ቶሎ ነው የምመጣ ብላ ብድግ ትላለች። ሀናም እንግዲህ ብድግ ትልና ሰላምዬ ሰላም ብላ እቅፍ ይትላጥና ይጣቃቀፋሉ። እንግዲህ ይህ በዚህ እንዳለ ምናሴ እርግብ ወይዘሮ ሜላት ሆነው ሳሎን ቁጭ ብለው እየተሳሳቁ ነበረ። የወይዘሮ ሜላት እናትም እንግዲህ ትመጣለች። ወይዘሮ ሜላትም እንዴ ማየ፣ ወዴት ልትሄጅ ነው ስትላት የወይዘሮ ሜላት እናትም እንዴ ወደ ቤቴ ነዋ ምናሴም እንግዲህ ብድጊልና እንዴህ ለምንድን ነው የምትሄጁ አያቴ ሲላተኝ፣ የወይዘሮ ሜላት እናትም እንዴ ከእናንተ ጋር ልኖር ነው እንዴ የመጣሁት። ምናሴም እንግዲህ በድንገት ምን ተፈጥሮ ነው አያቴ ሲላተኝ፣ አያታቸውም እንግዲህ ምን ይፈጠራለኝ እኔ እንጃ ሲላተኝ ላተኝ እንግዲህ የወይዘሮ ሜላት እናትም የመጣሁበት ጉዳይ ነበረ፣ በቃ አለቀ፣ መሄድ አለብኝ ስትል፣ ወይዘሮ ሜላትም እማዬ፣ ቅድም በተናገርኩሽ ነገር ተቀይመሽ ነው አይደለ? የወይዘሮ ሜላት እናትም እንግዲህ ምን ያስቀየመኝ? የሚያስቀይም አይደለም፣ ያልሽው ነገር እኮ ትክክል ነው ስትላት፣ ሜላትም እንግዲህ እማዬ፣ እኔ እኮ እንደዛ ያልኩሽ ላስቀይምሽ ፈልጌ አይደለም። የወይዘሮ ሜላት እናትም እንግዲህ ሜላት እኔም እኮ ልጅ ወልጅ ያለው የእናት ልብ ደግሞ እስስ መሆኑን አቀዋለሁ። እኔም ብሆን እንደዚህ ሆነው የማደርገው ስትላተኝ እርግብም ከተቀመጠችበት ብድግ ብላ ትሄድና፣ እንዴ አያቴ ለምንድን ነው የምትሄጁ? ለምን ከኛ ጋር አትኖሪም? ብላ ያቅፍ አድርጋ ትስማታለች። እርግብም እንግዲህ እንዲህ አያቴ ለምንድን ነው ከኛ ጋር የማትኖሪው ስትላተኝ የወይዘሮ ሜላት እናትም እንዲህ ቤቴን ለማን ጥዬ ነው ከእናንተ ጋር ደግሞ የምኖረው ስትላት እርግብም ምን ችግር አለው ስትል፣ እንግዲህ አያታቸውም በሉ በሉ እናንተ ስትል ምናሲም እኔ አያቴ እኔ የምኮ ግር ምን እንደምልሽ ግራ ስለገባኝ ነው ይላታል። አያታቸውም እንግዲህ ወገኛ በልናሁን በቃ ሸኘኝ ትለዋለች። ምናሴም እንዴ አያቴ በቃ ከምርሽ ልትሄጅ ነው እንዴ? ሜላትም እንግዲህ ተነስታ ታቅፋትማ ትስብስማት፣ እማዬ ይቅርታ ትላታለች። ከዛ እንግዲህ የወይዘሮ ሜላት ናት፣ ምን ነው ከሀገርም ወጣስ አስመሰላችሁት እኮ፣ ናበላን ተሸኘኝ ትላለች። እርግብም እንግዲህ ሀያቴ በጣም እኮ ነው የምትናፍቂኝ ስትላት ስትላተኝ፣ ወገኛ ወግ ወጉን ይዛችሁታል። ናበላን ተሸኘኝ ተባብሎ እንግዲህ ከምናሴ ጋር ይወጣሉ። እርግብም እንግዲህ ያው ወይዘሮ ሜላት በመከረቻት መሰረት አያቷ ራሷ እንድትወዳት የማታደርገው ጥረት የለም። ሸርን ጉድ ብትልላትም እንግዲህ የወይዘሮ ሚላት ናት። የእርግብ ልጅነት እንዳት ልክ እንዳት መስፍን አልተዋጠላትም። አቶ መስፍንም እንግዲህ ልክ እንዳዩት ነበረ። ወይ ልጄ ሁለተኛ አገኝሻለሁ ብዬ አስብ ያላቅም ነበረ ብለው ሲገቡ ያቀፏትኝ። የወይዘሮ ሜላት እናትም ልክ ስትመጣ ነበረ ሀናን ያወቋት፣ ልጃቸው እንደሆነች ያወቋት። እንዴት አይነት ቤተሰብ ነው ያሳደገች ሰው ትንሽ እንኳን አይቀየርም ወይ እያሉ ወደ ልጅነቷ ተመልሰው ወደ ኋላ እያስታወሱ አሁን ያለችውን ሀናን እያዩ እንዴት አይነት እንዴት አይነት ልጅ ናት እያሉ እያደነቁም ነበረ። በዚህም የወይዘሮ ሜላት ናት ነገሩ አልተዋጠላቸውም። ይህም ደግሞ ሁሉም ቤተሰብ ያውቃሉ። በእርግጥ ሀናን ሁሉም ይወዷታል። ሀና በጣም ጥሩ ልጅ ናት። ሀናም ሆን ብላ እንደዚህ አይነት ጣጣ ውስጥ ራሷን እንደማትከት ሀናም ሰላምና ምናሴም ጠንቅቀው ያውቃሉ ምክንያቱም ሀና ለሁን ለአባቷ ህክምና አይደለም እንደዚህ አጭበርብራ ገንዘብ ለማግኘት እና ገንዘብ ለመውረስ ቀርቶ ለህክምና እንኳን ሰው ሰው እንዲረዳት እንደማትፈልግ ሁሌም ትነግራቸዋለች አባቴን ከሰው ገንዘብ መለመን እርዳታ የሚያስፈልገኝ ከሆነ ከደሴ ህዝብ በላይ ደግ ህዝብ የለም አን አንድ ቀን ደስ የላይ ብለምን ለአባቴ ሕክምና ወጪ የሚሆን አላጣም ነበር ብላ ነበረ። ያኔ ሀና የምርመራ ውጤቱ ይቀየርባት እንጂ ግን ከዚህ በፊት ሁላቸው ምናሴም ቢሆን ሀና ሰላምም ሀናን ልክ እንደ እህታቸው እንደሚያዋት ምናሴም እንዲሁ እኔ ነኝ ሀሴት እሷ የኔን ፎቶ እና መስቀል ሰርቀኝ ነው ስትለው፣ ምናሴም አንቺ ሀሴት በመሆንሽ እውነት ለመናገር ከእውነት ንገረኝ ካልሽኝ በጣም ነው ደስ ያለኝ። ብዙ ጊዜ ሀና ምን አለ እህቴ በሆነች እያልኩ እመኝ ነበረ። አሁን እኮ በቃ አንቺ እህታችን ልትሆኝ ነው እያላት ነበረ። ሰላምም እንግዲህ ሀን ኩሽና ሆነው እያወሩ እያለ ካሁን በኋላ እኮ በቃ አንቺ እህቴ ነሽ ከሰራንም አብረን ካልሰራንም አብረን ነው ብላ ይሰጣታል። እንግዲህ በዛሬ ክፍል ምን ይፈጠር ይሆን? እውነት ተምቹ የሀናን ፎቶና መስቀል ወይዘሮ ባዩሽን ከገባችበት ገብቶ ያስመልስላት ይሆን ወይስ ለሱስ ገንዘብ እንሰጥሃለን ብለው ደልለው በዘው እሱንም አሳምነዎት ይቀሩ ይሆን? ሀናስ ምን ትሆን? ወይዘሮ ሜላት እንግዲህ ሀናን ሁለተኛ የሆነ ጊዜ ባለፈው ክፍል ላይ ይሄ ምርመራ ውጤት ካለቀ በኋላ አይደለም ከዚህ ቤት ከአዲስ አበባ ነው መንጥቅ የማስወጣት ብላ ተናግራ ነበርና የአባቷን የህክምና ወጭስ ትሸፍንላት ይሆን ከስራዋስ ታባርራት ይሆን ከቤቷ እንዳትመጣት አስጠነቅቃት ይሆን አቶ መስፍን እንግዲህ የምርመራ ውጤቱን ሲሰሙ ምን ይሉ ይሆን ምንሉ ይሆን? ባለፈው የዛኔ ምርመራ ሲያደርጉ አምላኬ ሆይ ይችን የመሰለች ልጅ አሳይተህ እንዳትነሳኝ እያሉ ሲጸልዩ ነበረ። ሰላምም እንግዲህ የፈራችሁ ደረሰ። አምላኬ ሆይ ይችን እህት ያድርገህ ሰጥተህ እድሜ ቀሪ ህይወቴን ሲኦል እንዳታደርግብኝ እያለች ነበረ። ለነገሩ እንግዲህ እውነትና ጀንበር እያደር ይነጋል። ድራማ ቢሆንም ግን አንዳንድ ጊዜ ሀና በጣም ነው የምታሳዝነኝ፣ በተለይ የምርመራ ውጤቱ ስታዩ በቃ አምኖ መቀበል ነበረ ያቃታትና ወረቀቱን ራሱ ወርውራላቸው ነበረ ሄደች እና ወይዘሮ ሜላትም የሌባ ይነደረቅ መልሶ ልብ አድርቃሉ ነበረ ያለቻት። ለዛሬ ለዛሬ ይሄን ይመስላል። እንግዲህ በቀጣይ ክፍል እስክንገናኝ ድረስ ሰላም ለሰው ዘር በሙሉ ሰላም ለሀገራችን። በዛሬ ክፍል ምን ሊከሰት ይችላል? እስኪ የእናንተን ሀሳብ፣ አስተያየት ኮመንት ላይ ጻፉልኝ። እንዲሁም እስከ መጨረሻው ድረስ በማየት በርም በማየት አበረታቱ።